ያለሹ እናልከኝ ዛሬም እዛው ቤት ውስጥ ነው ያለሽውም እ ከቤትጦች ዳውራ ደጅ ልውጣ ወይም ምናልባት ቀየር ብታደርጊ

የምታወረው ሌላ የምትተከብረው ሌላ አሁን ሌላ ነገር አታሰራኝ። ፋሚሌ ሁላችሁ ታፋብ እያደረጋችሁ ቆዩኝ፣ እንደገና ደግሞ ሼር እያደረጋችሁ ከዛ ደግሞ ብቻ ታፋብ እያደረጋችሁ ትናንትና አላከበርሽም ቀጠሮሽን ነግሪያችኋለሁ። እሱ ለፋሚሊዎቼ እንግዲህ ምክንያት ሽን አልነገርሽኝም

ምንድነው ደግሞ እንደማያውቅ ሰው ምትሆነው? አራት ሰዓት ትመጣለህ፣ እናወራለን፣ ትገባለህ። ብዙ ጽፌልህ ነበረ። ተስማምጣ ነው እኮ አሉ እንዲህ ብሮ ምታስመስለው እዚህ ጋር ዛሬ ገባሽ? ትናንትና ነበረ ግን ስላልተመቸኝ አልገባውም። ሰው ቀየርከኝ።